የሰደድ እሳትን ቀድሞ መለየት የሚያስችል ሳታላይት ወደ ህዋ መላኩ ተነገረ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችን ቆዩ። ከሎስ አንጀለስ የእሳት ሰደድ በኋላ ለመጀመሪያ ጊዜ ፋየር ሳት የተሰኘ ሳተላይት ወደ ህዋ ተልኳል። ሳተላይቱ ከህዋ በመሆን ምድር ላይ በአምስት ሜትር ራዲየስ ውስጥ የሚነሳን የእሳት አደጋ መለየት የሚያስችል እንደሆነ ተነግሯል። ፋየር ሳት የተሰኘው ሳተላይት ምድር ላይ ላሉ አበልጻጊዎች በየሃያ ደቂቃዎች ውስጥ የእሳት አደጋ መነሻ ክስተቶችን በመመዝገብ መረጃ የሚያቀብል ነው ተብሏል። የፋይርሳት ሳተላይት ኢኒሽቲቭን የሚመራው የእርዝ ፋይር አሊያንስ ከሞኦን ስፔስ ጋር በመሆን ሲሆን 13 ሚሊዮን ዶላር ከጉግል ተቋም ድጋፍ እንዳገኘም የዘቨርጅ መረጃ ያሳያል። ፋይር ሳት ከገጠራማው የዓለማችን ክፍሎች የሚነሱና ወደ ከተማ የሚዛመቱ ሰደድ እሳቶችን ለመቆጣጠር ከፍተኛ ተስፋ ተጥለውበታል ተብሏል። ይህ ሳተላይት የመጀመሪያው እሳትን መቆጣጠር ላይ ያነጣጠረ ሳተላይት እንደሆነ የተነገረ ሲሆን ሶስት ተጨማሪ ሳተላይቶች በመጪው 2026 የፈረንጆቹ ዓመት ወደ ህዋ እንደሚመጥቁ ተጠቁሟል። በ2030 50 የሚሆኑ ሳተላይቶች ሙሉ በሙሉ ትግበራ ላይ ይውላሉ ሲል መኦን ስፔስ ለዘቨርጅ መረጃ አጋርቷል። ወደ ቀጣዩ መረጃችን ስናመራ ዋትሳፕ የመልእክት ገደብ ሊያደርግ መሆኑን አሳውቋል። ዋትሳፕ በቅርቡ የብሮድካስቲንግ መልእክትን ሊገድብ መሆኑን ይፋ አድርጓል። በሜታ ባለቤትነት የሚተዳደረው ዋትሳፕ ለቢዝነስ ተቋማትና ግለሰቦች የብሮድካስቲንግ መልእክት አማራጭ በማቅረብ በርካቶች ሲጠቀሙበት እንደቆዩ ጠቁሟል። የብሮድካስቲንግ መልእክት በአንድ ጊዜ ለበርካታ ተጠቃሚዎች መረጃን የማጋራት አማራጭ ሲሆን ቀጥታ ለእያንዳንዱ የመልእክት ተቀባይ የሚደርስ ነበር። ታዲያ ይህን አማራጭ የሳይበር አጥቂዎች እንደ መልካም አጋጣሚ በመጠቀም ለበርካታ የዋትሳፕ ተጠቃሚዎች የማጭበርበሪያ ሊንኮችን በአንድ ጊዜ መላክ እንዳስቻላቸው ተቋሙ አሳውቋል። ዋትሳፕ ይህን ችግር ለመቅረፍና አገልግሎትን በክፍያ ለማድረግ ማሰቡን ይፋ አድርጓል። በመሆኑም ተቋሙ በክፍያ የሚያደርገውን የመጀመሪያ የብሮድካስቲንግ መልእክት ሙከራ ግለሰቦች በወር ሰላሳ መልእክቶችን እንዲያጋሩ የሚፈቅድ ነው ተብሏል። ለቢዝነስ ተቋማት ደግሞ 250 የተዘጋጁ መልእክቶች በነፃ የሚቀርብላቸው ሲሆን ከነፃ መልእክቶቹ በኋላ ለሚኖሩ አገልግሎቶች የንግድ ተቋማት ክፍያ መፈጸም ይኖርባቸዋል። ይህ የብሮድካስቲንግ መልእክት እቀባና ክፍያ ሰዎች አንድ አንድ የሚያደርጉትን የመልእክት ልውውጥ እንደማይመለከት የቴክ ክራንች መረጃ ያመላክታል። ተመልካቾቻችን ወደ መጨረሻው መረጃ አመራን። የአውሮፓ ህብረት አርቲፊሻል ኢንተልጀንስ የጉበት በሽታን ለመለየት የቅድመ ሙከራ እንዲደረግ ፈቀደ። የአውሮፓ ህብረት የጤና ተቆጣጣሪ አርቲፊሻል ኢንተልጀንስ ለማከም አስቸጋሪ ነው የሚባልለትን የጉበት በሽታ ለመለየት እንዲያግዝ ሙከራ ማድረግን መፍቀዱ ተሰማ። የአውሮፓያን ሕክምና ኤጀንሲ ኤምናሽ የተባለ የአርቲፊሻል ኢንተልጀንስ የጉበት ስብ በሽታ ደረጃን ለመለየት የሚደረግ ክሊኒካል ሙከራ እንዲካሄድ ይሁንታ ሰጥቷል። መሳሪያው ከመቶ ሺህ በላይ ትእዛዞች ላይ የሰለጠነ የማሽን መማሪያ ሞዴሊንግ በመጠቀም ከ59 የፓቶሎጂ ባለሙያዎች በዘጠኝ ትላልቅ ክሊኒካዊ ሙከራዎች ከ5000 በላይ የጉበት ምርመራዎችን ገምግሟል። መረጃዎች እንደሚያሳዩት የአርቲፊሻል ኢንተልጀንስ መሳሪያ በሶስት የባለሙያዎች ስምምነት ላይ ከሚመሰረቱ የሙከራ ደረጃዎች የተሻለ የበሽታ እንቅስቃሴን በአስተማማኝ ሁኔታ ሊወሰን ይችላል ተብሏል። መሳሪያው ተመራማሪዎች በክሊኒካዊ ሙከራዎች ውስጥ ስለ አዳዲስ ሕክምናዎች የበለጠ ግልጽ ማስረጃ እንዲያገኙ ይረዳቸዋል ሲል ኮሚቴው መግለጹን ሮይተርስ ዘግቧል። ተመልካቾቻችን የዛሬው የምን አዲስ በሳይበር የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች መረጃዎች እንጠብቃችኋለን። የዛሬውን አዘጋጅ ያቀረብኩላችሁ ስንታየሁ ተስፋዬ ነበርኩኝ። ቸር ሰንብቱልን።